መዳሞቹ እኮ እውነታው ሲነገራቸው ጨራሽ እነሱ ላይ አይን የምትሰጧቸው ነው የሚመስላቸው። እና በጣም ነው የገረመኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁን? ይገውል ሰላም ነው አላ ስሆኖ ታላ ብያላችሁበት፣ ሰላማችሁን የብዛልኝ፣ ሀገራችንም ሰላም አድርገልን ያልኩኝ ተለምደው በአዲሱ መጥቻለሁ ማለት ነው። ሀባይቢ ስለ ጤና ለጠየቃችሁኝ አመሰግናለሁኝ። አሁን ትንሽ እንትን ብለኝም ግን ሙሉ በሙሉ አልተሻለኝም፣ ሆዴ ማለት ነው። እና አሁን ደግሞ ሆዴ እንደ ቁስል መሆኑ ሳያንስ በጎን እንትን ይወጋኛል ማለት ነው እንደ እንደ እንትን ማለት የሆነ እንደ ስኪን ነገር መርፌ ውግት ሲያደርጋችሁ የሚሰማችሁ ስሜት አለ አይደለ? እንደዛ አይነት ስሜት ነው የሚሰማኝ። እና እስኪ ኮላሊት ሲያም እንደዛ ነው እንደሚያደርገው በጎኔ ከጀርባ በኩል በጣም ያመኛል፣ ይወጋኛል። መተንፈሱ እንኳን ወላ ቃን ላይ መተንፈስ አቂቱኝ። ሴት የመታ ራሱ መሳጅ ስታረገኝ ነበረ ማለት ነው። እስኪ ዱአ አድርጉልኝ። ወላ አሁን እንደ በፊቱ አሞኝ ይሻለኛል እያልኩኝ የባሰብኝ መጥቷል። እና በዱዓቸው አትርሱኝ ሙስሊም እህት ወንድሞች፣ ክርስቲያኖችም እንደዛ። ወላሂ አላህ ይጠብቃችሁ ከክፉ ነገር። ወላሂ በጣም ነበር አስደሰታችሁኝ። ኮመንት ላይ ሙስሊም ክርስቲያን ሳይል ከጎን የሆናችሁ አይዞሽ ይሻለሻል እያላችሁም ለምታበረታቱኝ አላ ከክፉ ነገር ይጠብቃችሁ። በነገራችን ላይ ይህን ቪዲዮ ከዚህ ከመታመን በፊት የቀረስኩት ቪዲዮ ነው። አሁን ግን እንዲህ እንኳን እንትን ለመንቀሳቀስ እቅርና በጣም ነው ለመቆም ራሱ የሚቸገረው ማን ነው። እና እንደው አድርጎልኝ ሲቀጥል፣ መግቢያ ላይ ያያችሁት ቪዲዮ አረቢቷ መዳም እንትን ከሰራተኛዋ ጋር ቁጭ ብሎ እያወሩ እያለ ስለ ሳውዲ ምናምን ጠየቀቻት ማለት ነው እና ከዛ እኛ ሳውዲዎች እንዴት ታይናለሽ ብላ ስትጠይቃት እናንተ እኮ ሀያ አራት ሰዓት መብላት እንጂ ሌላ ነገር አታውቁም። እናንተ ቀን ማታ ላይ እንዳይጥ ስትበሉ ነው የምታድሩት፣ ከዛ እንቅልፍ የላችሁም ቀንም ላይ እንደዛው ናችሁ። እና እናንተ መተኛት አታውቁም ምግብ ከመብላት ውጭ ነው ያለቻት። እና እኛ ኢንዶኔዢያዎች በቀን ሶስቴ ነው ብቻ ነው በቀን እንደ ኢትዮጵያ ማለት ነው በቃ አሁን ለምሳሌ እራት ቁርስ፣ ምሳ፣ እራት ነው የሚታወቀው እኛ ሀገር ላይ ማለት ነው። መክሰስ ላይ ከስንት አንዱ እንጂ ሁሉም ሰው መክሰስ አይበላም። ገብቷቸዋል። ከዛ እኛ እንደዛ እንጂ እንደእናንተ አይደለንም። ስራ እንሰራለን፣ እንንቀሳቀሳለን፣ ዞር ዞር እንላለን። እናንተ ግን ሀያ አራት ሰዓት ቤት ነው የምትውሉት። ቤት መዋላችሁ ሳያንስ ማታ ላይ አላትተኙም መብላት እንጂ ሌላ ነገር አታቁም፣ ስትላት ታየ እንትን በአይኗ የሆነ በቃ እንትን ምንድን ነው የሚባለው፣ በቃ አይኗ እያየችን ነው በቃ የሆነ ማሻ አላ በሉ በአይን እንትን ምናምን የሚባለው ነገር አለ አይደለ? እንደዛ ነው የምታደርገን መሰለኝ ብላ እየሳቀች ነበረ። አፍራለች በነገራችን ላይ ግን እውነታውን ስትናገር አምና መቀበል አቃታት ማለት ነው እና እባ የቤቱ ብህ እያዘነ ነበረ አቋረጥኩት ማለት ነው። እና ያ እውነታውን የተናገረች የተናገረችውን ነገር አምና መቀበል አቅቷት በአይን ውስጥ ልታስገባን ነው። ዋንየ አይን ልትሰጠን ነው ያኔ። ምንድን ነው የሚባለው? ለማንኛውም እንደዛ ነው ያሰበችው እና እሷ ግን ለማለት የፈለገችው እናንተ ማታም እየበላችሁ ነው የምታድሩት፣ ቀንም ላይ እንደዛው። እኛ ሀገር ግን በቀን ሶስቴ እንጂ ከዛ ውጭ አንበላም፣ ስራ እንሰራለን፣ እቤት አንውልም ስትላት ነበረ ማለት ነው። ሙሉ ቪዲዮውን ግን እዚጋ ማስገባት ስላልፈለግኩ ነው። እና በጣም ነው የገረመው፣ እውነታውን ነው የተናገረች። ወላላ እዚጋ ማጥበውን እቃ ማታ ላይ ማታ ከመውጣቴ በፊት መጥበኩን ጽድት አድርጌ ወጣና ማለት ነው። ጠዋት ስመለስ ብስምላይ እብድ ገብቶ በቃ እንትን መጥበቅ ውስጥ እብድ የገባ ያከን ነው የሚሰማኝና በጣም እዝጋ የተሰበሰበውን እቃ ሁሉ ያጠብኩት ቪዲዮውን ከመቅረሴ በፊት ብዙ እቃዎች ነጥብ ያለው እና ለእናንተ እዝጋ ስታዩት ትንሽ ሊመስላችሁ ይችላል። ወላሂ የማይሰሩት ነገር የለም ሞኮሮናው ብትሉ እንዶሜው ብትሉ፣ እንደገና እንትን በሻሜል እያሉ ኬክ እያሉ እንዳለ በመጥበቁን በግሩ አቁሙታል ማለት ነው። ጠዋት ስነሳ በጣም ነው የምደነግጠው። ወላሄ ላዚም እኔ መጥበኩን ጽድት አርጌ የበሉበትን አጥቤ ሆኔ እራ ሰርቼ አብልቻቸው የበሉትን አጥቤ ስተኛ፣ ጠዋት ስነሳ ግን በጣም ነው ግራ የሚገበኝ። ጭራሽ ምግብ ሚባ ነገር ያልቀመሱ ያክን ነው መጥበኩን እንዲሁ እንትን ብሎ ቡና አፍልተው ጣጥተው መጥበኩን እንዳለ ቆሽሸው ዘይቱን በእንትኑ ላይ ፍኑኑ ላይ ደፍተው በአንዱ ጠብሰው አንዱ ነበላሽተው አበላሽተው ጁብነው እንዳለ ልቅልቅ አድርገውት ይወጣሉ ማለት ነው። ጠዋት ስነሳ እሱን ምሳ ከመስራት ከመስራቴ በፊት እቃውን አጥቤ ወደ ምሳ ገባለሁ። ምሳም ስሰራ ምሳ ይበላሉ። ከዛ እንደገና መክሰስ ላይ እንትን ኬክ ስሪ፣ ቡና ስሪ ይባላል። ይሰራል። እንደገና ሳንዱች ይሰራላቸዋል ወይ ከእንትን ፍሬዘር ላይ ሾርማ አይታጣም። ሾርማ ሰርቼ ልጃጁን ያመጣሉ። እንትን የሚሰራበትን ይሄ ምንድን ነው የሚባለው? እንደ ሰንቡሳ አይነት ሆኖ የሚጣበቅ የሚመስል ነገር አለ እሱን ነገር ያመጣሉ። ከዛ መቶውንም አምሳውንም አንዴ ሰርቼ እልባ ላይ አርጌ ዘግቼ ያስቀምጠዋለው ፍሬዘር ውስጥ እሱን ማታ ላይ እየበሉ ያድራሉ። እንደገና መክሰስ ላይ እሱ ሲያልቅ በቦታው ይሰራል። በቃ የማይሰራ ነገር የለም ማለት ያን ሁሉ እንኳን እያደረጋችሁ እናንተ ስራ የምትሰሩ አይመስላችሁም። ለራሳቸው ግን ተነስተው ቡና ሰርተው ማነው ቡና አስቡት እንግዲህ ቡና ሰርተው ደከመኝ ይላሉ። ማነው ወላ አንዱ አሪት ደሞ ጭራሽ እኔ ስራ እዤ ወይም ደግሞ የሆነ ነገር ስሪልኝ ስትለኝ ስራ እጃለው ስላት እንትን ትሰራለች፣ እንዶሚ ማለት ነው። እንዶሚን ሰርታ ሳህን ላይ አርግታ ቴድና፣ ከዛ በኋላ ሴትዋ ስትጠራት ደክሞኛል ምን ሰራች ስትላት እንዶሚ ሰርቼ በላሁ ኑስ ካፌ ሰራው ትንሽ ነገር ከሰሩ የነሱ ነገር ብርቅ ነው። እኛ የምንሰራው ስራ ግን እኛ ምንም አይመስላቸውም። በቃ ወላ ላዚም እኔ ታምሜ እንደነገርኳችሁ ወድቄ ያለሁኝ እቅርታ፣ ግን ወላ ያበዛለሁ አንዳንድ ጊዜ እቅርታ አድርጉልኝና አድርጉልኝ ና ወድቄ አፌ ላይ ምናምን በደረሰብኝ ነገር ሳምንት አስር ቀን ድረስ ስራ አልሰራውም። ተኝ ብላኝ ራሷ ማለት ነው እኔም ደግሞ መስራት አልችልም። አፌ እንዳለ እንትን ብሎ ነበር ተሰንጥቆ ነበር እሱ ሶስት ቦታ ተሰፍቶ እንትን። በጣም የወደቅኩበትን በጣም እንትን ስላመመኝ፣ ጭንቅላቴም እንትን ወደ አንድ በኩል መዞር አልችልም ነበረ። ያ ሁሉ አሞኝ ያን አስር ቀን ሙሉ ሴትዋ ነበረ ያለችዋ ሰራተኛ ምግቡን ትቆራርጣትላ ትቆራርጥላታለች እንትን ቱም ሽንኩርትን ምናምን ትቆራርጥና ጃህዝ ታደርግላታለች። እቺ ድስ ላይ ከታ ሰራተኛዋ ናት የምታቅሏለው። ከዛ ልጃጁንን አርጋ ከዛ ውሃ ጨምራ ነው የምትወጣው ማለት ነው። እንደዛ ሰርታ ራሱ ወላ ላዜም ደከመኝ ደከመኝ ነበር እኔ ግን ሀያ አራት ሰዓት መጥበክ ላይ ቁጭ ብዬ ምሳ ሰርቼ መክሰስ ሰርቼ እራት ሰርታችሁ እቃ አጥባችሁ መጥበክ ነገር ተሰሩና የምደኩመው ይመስላቸው እነሱ ግን አንድ ነገር ተነስተው ከሰሩ ወላሂ ደከመኝ ይላሉ። በዛ ላይ ደግሞ እኮ ሀያ አራት ሰዓት ሲበሉ ነው የሚውሉት። ሀያ አራት ሰዓት እንቅልፍ የላቸው። እኔ ምግቡ ወዴት እንደሚሄድ ነው ግራ የሚገባኝ። እኔ ወላሂ አንድ ነገር ልንገራችሁ፣ ጠዋት እንደተነሳሁ ጤና በነበረኝ ሰዓት ኑስካፌ ነበረ የምጠጣው። ኑስካፌ ከጠጣ ቀኑን ሙሉ ሳልበና ነው የሚውለው ወይ አስር ላይ የሆነች ነገር ሳንድዊች ወይም ደግሞ አንድ እንቁላል በሳሞ ላይ አድርጌ እበላለሁ። ከዛ በኋላ እደር በቃ ከዛ ውጭ የለም። አሁን ግን ልቤ ማመም ከጀመረኝ በኋላ ነው ስካፌ መቁም ያለው። ሻህ ጠጣለው፣ አንድ ኩባያ። ከዛ ወይ ሳንድዊች ነገር ወይም ደግሞ ትንሽ የነጭ ሩዝ እበላለሁ፣ ከሸጣ ጋር አለቀ። እነሱ ግን ብስሚላ ራማንራ ሳንድዊች አይቀራቸው ሩዝ አይቀራቸው። ሩዝ በትጃጅ ወይም ደግሞ ሩዝ በለሐም እንደገና ማሻአላ፣ አላፊ ያድርግላቸው። ግን እንደዛ እንኳን እየሰራችሁ የሚደክመን አይመስላቸውም ጭራሽ። እኛ በቃ ለነሱ እኛ ሀዲድ ወይም ደግሞ እንትን ምንድን ነው የሚባለው፣ በቃ ምንም እንትን በቃ ድክመት የሚባል ነገር የሚነካን አይመስላቸውም ማለት ነው። እና በጣም ግራ ይገባኛል። እና ይቅርታ አድርጉልኝ ያረዘንኩት ቪዲዮን፣ እና ቪዲዮን ላይክ ሼር አድርጉ። ስለ ቻናሌ መድ ስሆናችሁ ሰብስክራይብ አድርጉ። ድዋም አድርጉልኝ። የእናንተ ድዋ እንዲደርስ ደርስ ፈልጋለሁ። ሀባይ ቢ ወላሂ ደክሞኛል፣ አሞኛል። በድዋችሁ አትርሱኝ። እንዲ ሳውራ ወላይ እንትን የነገር ጥማት ምናምን ከእናንተ ጋር ማውራት ስለሚፈልግና በቃ ውስጥ ስናገራች ኮመንት ላይ ስትጽፉልኝ ደስ ስለሚለኝ ነው። እሺ። እና አድዋ አድርጉልኝ፣ ሀባይቢ ሙሉ ጤና ይናላህ እንዲሰጠኝ ወዳችኋለሁ። ከኔ በላላይ ወደዳችሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።